ኢትዮጵያ ላይ መንግስት ለማስደፋሽ አሉ ብለሽ አለም አ እግዚአብሔር ጠባቂ መሪ አለብለ ሁላችሁም ይሄንን ቪዲዮ ለመረጃ ይሆናል። አንቺ ጉልበተኛ ሆነሽ እድዋ ሁሉ ቤት ብር ቤት

ቀርብ ሲየነገር እንኖራለን። ቱርክ ምን ያደርግልኛል? እኔ አራት አመት ሙሉ አይ ከም ደሞ የኔ ጥያቄ ላቤ እንዴት እንዳትበዘበዘሽ። አየሽ፣ ሰው ገድሎ ሲደበቅ ደሞ እንዲያቅበዘብዘዋል ይባላል። ይቺ ጠብ አድርጌ በባዶ እግር እየተንገላቸው የሰራዋት የበላሻት ላቤ አቅበዘብ። ስለዚህ የኢትዮጵያ ሕዝብ በሙሉ ይቺ ሴትዮ፣ እኔም ልጅም አንድ ነገር ከወድ ፈትተሹ ፈትተሹ እምቢ ብሎ አቅቶሽ፣ አሁን አራት አመት ሙሉ አንድ ሰው ማሳደድ፣ አንድን የልጅ እናት ኢትዮጵያዊ እናት። እኔ ብቻ አይደለሁም። ገባሽ ቃለዋ አቤት ያስሮ ያስቀምጥኳት እኮ እኔ ቴምራ አማራዋ ነኝ እኮ የቤት አማራዋ ልጅ ነገር አትቀስቅሽኝ። በልጄ ደግሞ አትምጪ አንቺ እንዳንቺ ወልጄሽ ሽንት ቤት አልከተትኩትም። ገለል ከነካካሽን ያለሽ ጉድ ዘግፌ ምን እንዳልሽኝ ምን እንደሆንኩኝ ለምን እንደወጣው ዘግፌ ነው የማወጣት። ለኢትዮጵያ ሕዝብ አሳውቄ መሞት እፈልጋለሁ። ዛሬ ቤት ካሳን ሰርባት ይላል ያችን ቆሻሻ ቆሻሻ ሌባ አልሽኝ። እኔ አልሰድብሽ የምንዳልኩሽ ሌባ ማረለው ቆሻሻ ማረለው። ለአቤት ጠባቂሽ በሚሊየን የሰረሽኝ እና የበላሽ አንቺ የኢትዮጵያ ህዝብ፣ መለው ህዝብ ያቀ። ሰላም ሰላም፣ ውድና የተከበራችሁ ኢትዮጵያን በሙሉ እንዴት ናችሁ? የአዜቲቪ ቤተሰቦች ሰላማችሁ ይብዛ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍትህ ለእመቤት ካሳ እንላለን፣ ፍትህ እንላለን። እመቤት ለፖሊስ ማሳወቅ ሪፖርት ማድረግ አለባት፣ አንድ ነገር ብትሆን ምክንያቱም። እመቤት እንግዲህ ገብታችሁ ቪዲዮን አዳምጡ ማለት ነው። ለሹፌር ለካሜራ ማኔ መረጃ ሳይኖር አስገድሏት፣ ካለ መረጃ አስገድሏት እና እኔ ለእናንተ ሀምሳ ሀምሳ ሺ ብር ላይ እያንዳንዳችሁ ሰጣለሁ የፈለጋችሁትን ብር መረጃ ጥፈታችሁ ህይወቷን አጥፉ እያለች ገንዘብ እየሰጠች እንግዲህ አራት ዓመት ሙሉ እመቤትን እያሳደደች ነው። እመቤት ያለውን ነገር ሁሉ ዝርግፍ አርጋ ተናግራለች። አንድ ምስኪን ሴት ማሳደድ ምን አስፈለገ? እች ልጅ አንድ ነገር ብትሆን ተጠያቂ ተምርናት ሁላችሁም ሪከርድ እያደረጋችሁ ይህንን ቦይስ ያዙ የሆነ ነገር ና ልጇ ቢጠፉ ወይ ቢታገቱ ወይ የሆነ ነገር ቢሆኑ ከተምር ውጭ ማንም ያሳድዳት እንደሌለ የኢትዮጵያ ህዝብ ይወቅልኝ ብላለች እሷም ሪከርድ አርጋችሁ ያዙ ብላለች እንዲሁም ለፖሊስ ሪከርዷን ስድቡን ሁሉን ነገር ወስዳ ማስተላለፍ አለባት ቴምር ባለው እስከ ዘር ዘሯ ኢትዮጵያ ውስጥ መያዝ አለባት ምክንያቱም አንድ ነገር ብትሆን በዚች ልጅ አላፊ የምትወስደው እሷ እንደሆነች ይህንን ለፖሊስ ማሳወቅ አለባት። ይሄ ዛቻ ቀልድ አይደለም። ስንቶች ህይወታቸው አለፈ። በእንደዚህ በዛቻ በምን ማን ገደላቸው? ምክንያቱ ባልታወቀ እየተባለ የስንቶቹ እንደዚህ ደመከልብ ሆነው ቀሩ ና ኢትዮጵያ ላይ ይሄ ነገር የተደጋገመ ነው። ስድቧ በጣም ያስጠላል። የቴምር አባባሉ ያስጠላል። የውነት አሁን እመቤት ምን ምስኪን የዋህ ንጹህ ሰው ናት ለምን ባንቺ ጉልበት አልተጠቀምኩም? ለምን ባንቺ አልበላውም? ለምን ባንቺ አልነገድኩም? ለምኝ ብላ ስታስለምናት ነበር። ተቸግር ያለው ብልሽ፣ አልቅሽ፣ ለምኝ፣ ሚዲያ ላይ ውጪ፣ እንደዚህ ሄጂ፣ ደሩ ዛሃራሩ ጋር ሄጂ፣ እንደዚህ ሁኚ ያለቻት ሁሉ ቴምር፣ ይሄ ሁሉ ወጣ። እንደዚህ እንደዚህ ሁሉ ያለቻት ሁሉ ማለት ነው። እመቤትና ብቻ በደሃ መነገድ ኢትዮጵያ ልማድ አድርገ ነዋል በደሃ ደም መነገድ፣ በደሃ ስም መነገድ፣ ደሃን አደባባይ ላይ አውጥተን እኛ ተደብቀን ገንዘብ መሰብሰብ ዶላር መሸቀል ይሄ በጣም ያሳዝናል። የእውነት ከኢትዮጵያዊነት ነት እንትን ያለ ነው። በዛ ላይ አነጋገሯ ቴምር በጣም ያስጠላል። ኢትዮጵያዊነት እንዲህ አይደለም። የኢትዮጵያ ሕዝብ የሰጠውን ያበላውን ያደረገውን አይናገርም። እመቤት በዛ ላይ ውለ ታዋቂ ምስኪን ሴት ናት። ግን አይባልም እንደዚህ እመቤት። ካሳም ሰሚ ከሆነ ሄደሽ እንዳለ ሪፖርት አርጊ፣ ሚሴጁን ምኑን ለፖሊስ ይዘሽ እንትን በይ። ምክንያቱም አሁን ጊዜው ከፍቷል። የእናት ልጅ አይታመንም። ከዚህ በላይ ምንም የለም። ለካሜራ ማኖቿ ለሌላዎቹም ሊገሏት ይደውይ፣ አንቺ ነሽ እንዴ? እንደ አንቺ አይነት ምስኪን ነው እንዴ ሌላ ሰው መስላል ነበር ብለው ሲያዋት ደንግጥ ነው የሄዱት ማለት ነው። እመቤትን እንግዲህ ከዚህ በላይ ምንም ነገር የለም። ቴምር 50 50 ሺህ ብር ሰጥታን ግድሏት ብላም ነው ብለው ተናግረዋል። የራሱ መረጃ ነው። ካሜራማኗ ራሱ የተናገረውን ሪከርድ ካለ ሁሉ ነገር ካለ ማስያዝ አለባት። ይሄ ሁሉ ለሷ ምስክር ነው፣ ለእመቤት ይጠቅማታል ማለት ነው። እና የእውነት በጣም ከባድ ነው። በአሁኑ ሰዓት ላይ ግድ ባንተ ካልተጠቀምኩ ባንተ ገንዘብ ካልበላሁ በአንተ ሕይወቴን ካልመራው ብሎ አንድ ሰው በደሃ ላይ እንደዚህ መጫወት እና ልትረዳት ፈልጋ አይደለም አስር ወር በቤቱ ያስቀመጠቻት እንደተናገረችው ከሆነ እንግዲህ ልጄን እያስለቀስኩኝ ያው ታዋቂ ስለሆነች ገንዘብ እንድትሰበስብላት የኢትዮ ብር እንድትበላላት ለዛ ነው ኢቶባን ቀማቻት፣ ብዙ ነገር አደረገች እመቤት። አሁንም ደሞ ተነሳች፣ እግዚአብሔር ረዳት ሄደ አምላክ ማለት ነው። ህዝብም ያውቃታል። አሁን ደሞ አሳበዳት ማለት ነው። እና ብቻ ከባድ ነው የእውነት ፈጣሪ ልቦና ይስጠን ማለት ነው። እውነት ተምር፣ እንደ ሰው ሁኝ ማለት ነው። ከአንደበትሽ የሚወጣውን ነገር በስርዓት አውሪ። አንድ ምስኪን ስትሰድቢ እራስሽ ነው የምትሰደቢ። እመቤትን አዋረድኩ ብለሽ ቆሻሻ ሌባ፣ ሌብነት ቆሻሽነት የላትም እመቤት ሰውነት እንደ ማንኛው አንችም ከገጠር ነው ወጥተሽ ከቆሻሻ ወደ ንጹህ የገባሽው። ልንገርሽ የገጠር ሰው ልብሳቸው ቢቆሽሽ ልባቸው ንጹህ ነው። ተምር ማለት ነው የእውነት እንደውም የከተማዎቹ ነን እባቦች ካልሽ ደግሞ አንቺ ሲጀምር የገጠር ልጅ ነሽ። እቺ ፋራ እቺ ምን እቺ ምን ምትይ ማለት ነው። ባላገር ባይኖር ገጠር ባይኖር ከተማ አይኖርም። በራብ እንደፋ ነበረ። ይሄንንም ወቂበት ማለት ነው። ገጠሩ ገበሬው ባላገሩ ነው የከተማን ሰው ቀጥ አድርጎ የያዘ፣ ዓለምን በሙሉ እያረሰ እያበላ። ልብሳቸው ቢቆሸሽ ልባቸው ንጹህ፣ ሆዳቸው ንጹህ የእውነት፣ እጃቸው ንጹህ። የገጠር ሰዎች እንደ አንቺ መርዝ አይደሉም። አንድ ነገር ያደረግሽላቸውን ትንሽ ነገር እኮ አስር ሺ ጊዜ እኮ ሲጸልዩ የሚቆዩ ናቸው እውነት ክፉ ወይን ካብኝ እንዲያድርግብኝ አንድ ብር ብትሰጪው ተሸግረሽ ለአንድ የገጠር ሰው እድሜውን ሙሉ እየጸለየልሽ ይኖራል። የከተማ ሰው ግን ዛሬ ላፉ አድርጎ ነገም ይመጣል። በብልጥነት ስጪኝ ካልሽ አልሰጥም ካልሽ፣ እቺ ደግሞ ችጋራም ቆቆራም ምናምን ብሎ ሌላ ስም ሰጥቶሽ ከአንቺ ዞር ይላል፣ ድጋሜ ካልሰጠሽው። የገጠር ግን አንዴ የሰጠሻትን ያችን እያመሰገነ እድሜ ልኩን ለአንቺ ሲጸልይልሽ ነው የሚኖረው። እና ና እንደዚህ ብለሽ መሳደብ የለብሽም። እንደውም ባለጌ አንቺ ነሽ በጣም ከአንደበትሽ የሚወጣው ቆሻሻ ቃላቶችን ብትቆጥቢያቸው። ምክንያቱም አንቺ እመቤትን እንደዚህ ስሰድቤ ማንም የሚደሰት የለም። ራስሽን ነሽ የተሰደብሽው። ሰው አንቺን ነው እንጂ የሚጠላ እመቤትን አይጠላም። ና እንደዚህ አይባልም። እመቤትም ደግሞ ምሰሚ ከሆነ የበፊቱ ሚስጥር ሁሉ አታውጪ። ስለ እሷ ስራ እንግዲህ ያው አንቺ ገላሽን ቸርችረሽ ነው የምትኖሪ፣ እኔ ቀሚስ ነው ቸርችሬ የምኖር ብላለች። ያው ገላዋንም ቸርችራ ብትኖርም ባለችበት በቱርክም ሀገር ይሆን የትም ይሁን የራሷ ጉዳይ። ምክንያቱም እመቤትም አትሳሳች። አንዳንዴ ሰዎች ተሳስቶ ያሳስቱናል። በዛን ሰዓት አዎ ውላልሻለች፣ ለአስር ወር ሙሉ ቀልባሻለች፣ የቤቱ አስቀምጣሻለች። እግዚአብሔር ይስጣት፣ አንቺም እግዚአብሔር ይስጣት ብልሻል። እናመሰግናለን ለእመቤት ያደረግሽውን ነገር ከዚህ በፊት። አሁን ግን ታሪክ ተለውጧል። ሁሌ ካንቺ ስር ሆና እየለመነች እንድትኖር መሆን የለበትም። አንዳንዴ የኢትዮጵያ ሀብታሞች የምታሳዝኑትን ልንገራችሁ፣ ብር ሲኖራችሁ ደሀ ሁሌ እናንተ ስር ለማኝ እንዲሆን እንጂ ደሀ ሰርቶ እንዲለወጥ አትወዱም። ይሄ በጣም ብዙ ሰው ላይ ያየሁት ነገር ነው። ደሀ ትንሽ ሲያልፍለት ጊዜ ትንሽ ወደ መለወጥ ሲጀምር፣ ሀብታም ይቀናል። ሊበልጠኝ ነው፣ ሊደርስብኝ ነው፣ ከዚህ በኋላ አይታዘዝልኝም፣ ከዚህ በኋላ እኔ ስር አይሆንም ብሎ እና ሀብታም የኢትዮጵያ ሀብታም ደሀን እንደ ባሪያ ሊገዛው ይፈልጋል። በገንዘቡ ሰርቶ እንዲለወጥ አያደርግም። ይሄ በጣም የሚያሳዝን አስተሳሰብ አለ፣ የወረደ አስተሳሰባችን ነው። አብታም ከሆናችሁ ለደሀ ሰታችሁ፣ እሱም ሰርቶ እንዲለወጥ ሌላውን ደሀ እንዲያነሳ ማድረግ እንጂ ሁሌ እናንተ ስር፣ ሁሌ እናንተ ጫማ እየጠረገ ሁሌ ጋሽዬ የትዬ እያለ እናንተ ስር እንዲኖር አትፍቀዱለት። እሱም የአርባ ቀን ነው። ስለዚህ ቢያንስ እንዲለወጥ ሞክሩ እንጂ ሁሌ ከኔ ስር ካለውን ክብላችሁ ቅስሙን አትስደሩ። እመቤት ምንም አላደረገቻት። ገንዘቧን በላላች ምን አለቻት? በመጨረሻ ላይ ኢትዮባንም ምኗንም ቀማምታ አባረረቻት። እመቤት አለቀሰች። ህዝብ እሷን ስለሚወድ በየዋህነቷ የዋህ አምላክ እግዚአብሔር ከእሷ በላይ ያረጋት፣ ስትበልጣት አሁን መሳደብ ጀመረች እየወጣች። አያሳዝንም? ለምን እኔ ስራ አልሆንሽም? ለምን እኔ ያረዳውሽም? ለምን እኔ ያሽከር ኔ ተላላኪ አልሆንሽም ማለት ይሄ ከፈጣሪም እየተጣላሽ ነው፣ ተምር ማለት ነው። የእውነት አስቢበት ቆም ብለሽ ንስሀ ግቢ እግዚአብሔርን ጠይቂው መልካም ነገር እና ይሄ ጥሩ አይደለም እንዴ ሁሌ ያንቺ አሽከር ግድ ካልሆነች ሁሌ ያንቺ ተላላኪ ካልሆነች ሁሌ ያንቺ ውጪ ግቢ ሂጂ አልቅሽ እንደዚህ አይነት አይዲያ እንደዚህ ሁኚ እያልሻት በቃ አምስት አስር ለመለቃቀም አንቺ እንደፈለግሽ ቆራርጠሽ ለምትሰጫት ብር ይሄ በጣም ያሳፍራል ና ከሰብአዊነት የዘለለ ነው ባትሳደቢ ደስ ይለኛል ቴምር እመቤትም ደግሞ ድንገት ምሰሚው ከሆነ ይም ቪዲዮ እመቤት ካሳ ማለት ነው። ክፉ ቃላቶች በፊት የነገረችሽን ሚስጥር እንዳትናገር። ምክንያቱም እሷ ባለጌ ሆና አንቺ ባለጌ እያደረገችሽ ነው። ስራዋን ፈጣሪ ይክፈላት። አንቺ እመቤቴ ልጅ ነሽ። እመቤቴ አሁንም ያውኑ ካንቺ ጋር ትሆን። በቃ እሷ ትጠብቅሽ። ሌላውን ለእመቤቴ ስጪ እንጂ ይሄ የወለደሽ ሽንት ቤት ከተተች ገላዋን ቸርችራ ኑረች አያገባሽም። የራሷ ጉዳይ እዛው እግዚአብሔር ይጠይቃት። አንቺንም ባለጌ ሰዎች እንዳይሉሽ ማለት ነው። በቃ ነገር ይቻላል። የድሮ ሚስጥሯ ብልግናዋ ዝም በይ፣ እግዚአብሔር ያውቀዋል። እዛ በለስ በሰማይ ቤት ተጽፏል። ስለዚህ እዚህ ጋር አታውሪ፣ የስራዋን መልስም አትስጫት። ከዚህ በኋላ ግን ሄደሽ አመልክቼ እንደኔ ምሳሜ ከሆነ ሄደሽ ሪፖርት አርጊ ለፖሊስ አመልክቼ እመቤት ፍትህ ለመቤት ከመቤት ላይ ውረጅ፣ ሰርታ ትብላች። ደሀ አልበዛም እንዴ? ማረም ሲበዛ ይመራል እዴ።